እናንተ ግ የሰውየው እንደ በማለደው ስራውን እንዳይሰራራ በተደ ደምሲያ ነው። እንዴት ነው በማለደው ስራውን ሰራራ እንጂ ፀሐይ ሳይሞቅ ቅምጥ። እንዴት ነው ነገሩ? አይ ስራውን ሰራራው ነው።

ዝም ብለሽ ብትተኝ ይሻልሻል። እኔ ታንቺ ጋር ሲጀመር አብሮ የመኖሩ ህልሙም የለኝም። ሲጀመርም አስበሃል ደግሞ ይሄን አብሮ የመኖሩ ህልም ታንቺ ጋር ጨረስኩ እኮ። ያንቺና እኔ እኮ ዘርቱን ተወለድን በኋላ እኮ ነው ያከተማ። ያንቺና እኔ አልገባሽም እንጂ አሁን ደግሞ የሚመስልሽ ያንቺና እኔ የትዳር ነገር ያከተመ ዘርቱን ተወለድን በኋላ ነው። ምነው ከሀዲያ አሁን ያ ሳሰበው

ወደ እናትሽ ሲጀመር ቤቱም የኔ ነው። እናት አባቴ ቤት ነው። አንቺ ተመጣሽ የሰራሁትም የለኝም። ያለሽ ነው ያብትሽ፣ ልብስሽና አንዳንድ እህል ነው እንዴ፣ ባዲጋም ጋንም ማለ። እሱን ተከባብለሽ ወደ ቤተሰቦችሽ እንጂ እዚህ ምን ሰሪ ያለሽ አለ? አንቺ እና እኔ ባልና ሚስት አልሆን፣ እንደ ባልና ሚስት አልተሳሰብን። ስንት ነገር አለ እኮ አትጠቀም። በል ከአንተ ጋር መነጋገሩ አይበጀኝም። ሂድ አምጣና ሽማግሌ፣ ይሄ ከሽማግሌ እናወራለን። አሁን እነሱ ይፋረዱናል። አዎ አመጣለሁ ሽማግሌ እና ጃበረን እና ጃ መንገሽን ምጂ፣ ይመጣሉ። አዎ እንግዲህ እሙች፣ አዎ እንፋታለን። አንቺ ጋር ምን እዚህ እድሜ ልክ ስቃጠል ተቃጥሎ ኑሮ አንቺ ጋር አልሆነልኝም። ቢጨንቀኝ ነፍስ ቢቸግር ሚስቱን አግኝቼው፣ ሙች ደሞች ስላ ስላሽና ወግቶ በጣለሽ

ደና፣ ሰምተሃል? ደህና ነኝ፣ እግዚአብሔር ይመስገን። እንደምን አለው? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። እኔስ የተመሰገነ ይሁን። አንተ እንዴት ነህ? አረ ማን ነኝ አለሁ፣ ባንድ በኩል እየተቃጠልኩ፣ ባንድ በኩል ደግሞ ነፍስ እየዘረብኛል፣ ባንድ በኩል ደግሞ የሞተ ሰው በለኝ። ምኑን ተቃጥለኸው ነው ደምስ? የእኔውን ኑሮ ተወውም፣ እያበራል ሆነም እኮ እንዴት እንደምኖር ግራ ነው የገባኝ። ምን ጉዳይ ገጠመህ? ምን ዶ ማግዝ አሁን የመጣሁ እንደው እንድታፋታኝ የሚገ ነበር፣ መጣሁ። ምን ተማን ምን የታሰረ ነገር? ከኔቱ ባለቤት ጋር እንድታፋታኝ እንደው አንተ ደምስዬ ደግሞ እንደው ጨዋታ ወግ አያልቅብም። አይ አይ ደምስ፣ ምን የበረታ ጉዳይ የሚገጥመ ነው ደምስ እሷ እና እኔ እሷ እና እኔ ኑሮ እያበራ እኮ ተቃጥሮ ኑሮ ነው። አሁን ተሷ ተሳት ገላግለኝ፣ ተሳ ደምሴ ትዳር ማንስ የሚቀናበት ጉድ የሆናችሁ ስንቱ ዋ ውስጥ ሴራውን ሳያውቀው ሰው እንዲያ ነው። የሰው ነገር ጥሩ ነህ ደግ ነህ ሲሉት እንዲያው አንድ ዘመኑ ተቀጀረ መሰለህ። ጥሩ ነህ ደህና ነህ ሲሉት ሰው ደስ ይለው ነበር። አሁንስ እንዲያው ከፋ መሰለህ ዘመኑ። ምን ነው ምን ሆነ? ስንት ነገር አለ መሰለህ። እንዲያው አጃበራ አጃ። መንገሽንም ልንገረውና እናንተ ባላችሁበት፣ እሷን ባለችበት ችግሯን ብናገር መልካም ሀሳብ ነው። አሁን እሷ እንዲያርጋለች እንዲያርጋለች ትደርጋለች አይደል? ተውን በምን ጉዳይ እንደ የበረታ ጉዳይ ቢገጥም ነው ብልክስክሱ ነገር ተሆነ እናንቲ ሁላችሁ ይሱ አንቲ ጆሮ የማይስማው እና ራሳችሁ እዚያው መፍታት ነው እንጂ በትንሹም በትልቁም የሰው ጉዲየ ጉዲየን ይስማኝ። እንዴት ነው ደም ሲል እንዲህ ያለ ነገር አታድርጊ። ስንት ትመክራለህ፣ ስንት ሰው ትዘክራለህ ያልኩ ሰው

እንዴው ሌላ ማጋተ ነው። ቸኩላ እንደነገረሽ ሆነ መፋታታችሁ። መልካም ነው እናፋታችሁ። ከወንጅ አጃ መንገሽ የሽማግሌው ጉናም ወንጅ ልናፈታ ነው? ልናስታርቅ ነው እንጂ። ምነው ተነ ተረቱ እኮ ሰማይ ቢቀደር ሽማግሌ ሰፋዋል ይባላል። እንኳን እንደዚህ ሁለት ፈጥቦችን እንትን የሱንም ነገር የሷንም ነገር ለሁለት እንደምጠልን ሲቀጥል አገዛብተን፣ የሁሉንም አገዛብተን ነው ተረዳድተን እንትንም እና ወዲህ ተው እንጂ እንዴት ነው አያበራህ? ጉዱ እንደው አልነግርህም። እንዲህ እና ጉድ የምን አስር ጉድ ማረጋገጥ አይኖርም። እኔ ስትይ ሲገባ ለምንድነው የሚገባ ብላ እሱ እንደ አቅፍ ሲጠጋ እሷ ፊቷን ዞር ስትል ይህ ትዳር ነው እንደ ስትይ መናገር እኮ ነው። አየህ፣ ምን ልሽ፣ ተሳስታችኋል። እንዲህ ነው ዋ። እንዴት ባልና ሚስት ተብሎ ፍጡር አልተፈጠረም። እንዴት ነው ብለን እንትን ብለን ነው እንጂ እነሱን አስታርቀን መምጣት ያለብን።

ምንድን ነው ያደረገው? ወዲያ ሽማግሌዎች አይደሉም እንዴ?

እስቲ አሁን አትጠገብኝ መምጣታችን ደምሲ በለሊት መጥቶ ያለውን ነገር እስቲ እንዲያው ችግር ተፈጥሯን አፋቱኝ ነው የሚል። አዎ አፋቱኝ መፈንያ መፋታት ነው የምፈልግ። እስቲ ቆይ ልናገር እና ደም ጠይኝ ልል ነው ለእሷ አላስረዳም እና እስቲ ንገር እንደምሲ እንደት ነው አጃበራ? እሷ እኮ ደልቷት ተመችቷት የምትኖር ሰው ናት። ምኑ ቅታውን ነው የምታስገባው፣ አላውቅላትናንተ እንዲ እ መጀመሪያ ከእሷ ያለውን ቃል እንስማ። ያለው እንዲያ አፋቱኝ እስከሚል ደረጃ ያደረሰህን ነገሩን ብንሰማው ብላችሁ ነው እ ነገሩን ሁሉ ያበላሻችሁት። እን ያበራና ያነሽ እ ነገርኳችሁ እንደመጣችሁ ቀን አይከፋኝም። ሜዳ ላይ መጠር ተገቢ ነው። ቆይ የት መጣችሁ? እስኪ ቆይ አዳምጠኝና አንድ ነገር እንነጋገር። እንደወጉ በሽማግሌ መልኩ ነው የጠራኸን። እሱማ ነው። እሺ፣ እና ታዲያ ከጠራ ላይቀር ደግሞ እስኪ ቆይ አስጠገብ፣ እስኪ ያለውን አንዳንድ ነገር እስኪ ደግሞ ታንቺ እንስማ። እንዴት ነው አሁን እኮ አያ መንግሽ፣ ምን መሰለህ ነገሩን መስማት ያለብን ተሱ ነው። ነገሩን እሱ ያመጣው እስከሆነ ድረስ እና አጃ ደምሴ አሁን አፋቱኝ የሚለው ቃል ወደ ጎን እንበለው እና ያለውን ነገር እስቲ አጎያየን። እንደው ምንድን ነው ጎበዝ? እንግዲህ እንደእውነቱ እንደው ችግር ግን መናገር አለብህ። ታላችሁ ችግሩን አንድ እንደገረደ አሃ፣ በል እኛ ደምሴ በላቸው ወደ እሱን ነው የምንፈልግ። ችግሩን አንድ በአንድ እ ቅምቅምቅም መርጬ እነገራለሁ። በቃ ያ ነው ነገሩ። እሱ ነው ፍቹ። ላይ እያስባችሁ ተፋታችሁም ታረቃችሁም፣ ነገሩን ወዲህ በሉ አሁን ጭሰት

እቲፍረኝ እናንተ ሀገር ሽማግሌ ፍረዱኝ። እኔ ቆይ ባል አይደለሁም። እኔ እሙት እንግዲህ እውነቱ ምኝታ የብቻ ስተኛ ጠረጠርኳት። ተማንጋ ተማንጋ ልቧ አስቦ ነው ማንን ወሽማ ነው የብቻ የተኛች የእሷ ልቧን እጃራሰጅ እኔ የምቃጠል ምን ቤት ነኝ

እንዲው አብሪቱንም ታት እንደሚያመጣ እንጃ ካቤታላችሁ እንዲያ አረቂ ቤት ነው። እንዲው አረቂ ቤት ነው ገበሬ እንዲያው ከሱ በላይ የለም ነበር። እኔ አሁን ምን እንደነካውን ያላውቃ ውሎውም አዳሩም አረቂ ቤት ነው። እዚያ ነው አምሽቶ የሚመጣ አምሽቶ ይመጣል። ቁሙ ተቀመጡ ነው ልጅቱን ምን የለም ስቃይንም የሚያበላን በዱላ መከራችን ነው። ምን ይበላል ለደም ሲል ያጭ ቆይስ ዝም በልና ጋር ቆይ ደምስ ሲል ሲኒና ተራታው ቆይ ታው ካለስ ነው። እንዲያ ያደርጋል። ቁሙ ተቀመጡ ስንባል ስንደበደብ እናመሻለን። ተነስቶ እዚያ ምድር ላይ ወጡ ወጡ ይንዘጋራል። አንድ ሰው አብሮኝ አይተኛም፣ አንድ ሰው እንዳይጠገኝ ውረዱልኝ ይላል። እኔም ልጄ ልጄ ወርጄ ወለወል ተኛለሁ። እኔ እንደው አሁን ጥፋቱ የኔ ነው። አሁን እኔ ደምሴ የ አብረሽኝ እንዳትተኝ ብዬሽ አስወርጄሽ አስወርጄሽ እኔ ስራ የፈትቼ መጣሁ። የናንተ ጉዳይ እንትድን ነው። አዚያ ወዲ በመደወዳ አረሽ አረሽ አንተ ምን አላስሰክሪ አልሆነ አታውቅም። መጠጥነጠጥ እናውቀዋለን። ይኸውልሽ፣ አትጠጋም አንቺም፣ ያው እንግዲህ ያለው ነገር ደምሴ፣ እናውቀዋለን። የመጠጥን ነገር እናውቀዋለን። እኛን በቦታው ስላለን እናውቀዋለን። እና ከጓደኛ ጋር አንድ ሁለት ልበል ተብሎ ይገባል። ወሬው ሲጥ ጭምር ጭምር ሳይታሰቡት ሌላ ነገር ይፈጠራል። እናውቀዋለን አበራ። እና ቢጠጣስ በልኩ እንጂ እየተዘበዘቡ መግባት ነው? ወንድ ልጁ ነው እኮ ሳይጠጣ አይኖርም። እንዴት ነው በልኩ ጠጥቶ የማይገባ ያማ ነው ትክክል ነሽ። ነው እሱ የሱን ጥፋት ደግሞ እኮ ወደ እኔ ማሳበቡ ነው። ወንድ ደግሞ እንዲያነድ ባሁን እንደም መግባባት አለበት። ዋ ይቱ ይችን ፍጡር ፈጥራችሁ ነገ ትልቅ ጎጆ አስይዛችሁ እንደማየት እንደ መጦር

ችግር የለም። እኔም ሽማግሌ ብዬሽ መጣችሁ፣ ምን እንወቀሳችሁ። እንደገና የዛሬን ልጅ ሲጎለድ የዛሬን ስቃይ አይደለም፣ ነገ ልጅ አድጎ ስንት ውለታን የሚመልስ ታያቸዋለሁ። ተስማሙ